የላሜሲያ ፍሬ የዘመናችን የእግር ኳስ ኮከብ ታላላቅ የእግር ኳስ ኮከብ ተጫዋቾች ደጋፊዎችን በደስታና ፈንጠዚያ ጮቢ አስረግጠውበታል። ዮሐን ክራይፍ፣ ዲያጎ አርማንዶ ማራዶና፣ ሪቫልዶ፣ ሮናልዶ ሉዊስ ናዛሬው ደሊማ፣ ሮናልዲኖ ጎቾ፣ ሊዮኔል ሜሲ፣ አንድሬስ ኢኒሽታ፣ ዣቪ ሄርናንዴዝና የመሳሰሉ እልፍ አላፍ ከዋክብት ነግሰውበት አልፈዋል ኑካምፕ ሌሎች ደግሞ ካምፕኑ እያሉ ይጠሩታል። ይህ በስፔኗ ካታሎኒያ ግዛት ባርሴሎና ከተማ የሚገኝ ስታዲየም ዛሬም ያለፉ ከዋክብትን የወረሱ ከዋክብት ተጫዋቾች የእግር ኳስ አፍቃሪያንን ማስደመማቸውን ቀጥለውበታል። የተወደዳችሁ ተከታታዮቻችን በዛሬው ቆይታ ደግሞ በዚህ ድንቅ ስቴዲየም ስለደመቀ ሌላ አዲስ ኮከብ የምንነግራችሁ ይሆናል። ለባርሴሎና መጫወት የእግር ኳስ ኮከቦች የምንጊዜም ህልም ነው። ክለቡ በዮሐን ክራይፍ ቶታል ፉትቦል ያጫወት ፍልስፍና በዓለም ዙሪያ ከሚገኙ ሕፃናት መካከል ልዩ ተሰጦ ያላቸውን በመመልመል በላሜሲያ አካዳሚ በእግር ኳስ ጥበብ ኮትኩቶ በማሳደግ ለስኬት የማብቃት ባህል አለው። በላሜሲያ ሕፃናት እግር ኳስን ይጠበቡበታል፣ ይዝናኑበታል፣ ሰዎችንም ያዝናኑበታል ከዚህ አልፎ የሕይወታቸው መመሪያ ያደርጉታል። በአካዳሚው ዕድሜያቸው አምስት ዓመትና በላይ የሆናቸው ሕፃናት በጥንቃቄ ተመልምለው ለስኬት እንዲበቁ ብርቱ ድጋፍና ክትትል ይደረግላቸዋል። የዘመናችን የእግር ኳስ ቴክኒሻን ፔፕ ጋርዲዮላ፣ የስምንት ጊዜ የባላንዶር አሸናፊው ሊዮኔል ሜሲ፣ ዣቪ ሄርናንዴዝ፣ አንድሬስ ኢኔሽታ እና ሴስክ ፋብሪጋዝ ከላሜሲያ ፍሬዎች ጥቂቶቹ ናቸው። እንደ ኤሮፓን አቆጣጠር በ2010 በተካሄደው የባላንዶር ሽልማት ከአንድ እስከ ሦስት ያለውን ቦታ የያዙት የላሜሲያ አካዳሚ ውጤቶች የሆኑት ሜሲ፣ ኢኔሽታ እና ዣቪ ነበሩ ይህ ክስተት የአካዳሚውን ወርቃማ ሥራ ለዓለም ይበልጥ እንዲታወቅ በር ከፍቶ አልፏል። ይህ ከዋክብትን እየወለደ ለእግር ኳስ አፍቃሪያን ማበርከት የለመደ አካዳሚ ዛሬም ተተኪዎችን ማፍራቱን ቀጥሎበታል። የዘመናችን የእግር ኳስ ክስተት፣ የመጪው ዘመን የኮከቦች ወራሽ፣ የባርሴሎናና የስፔን ብሔራዊ ቡድን ተስፋ ላሚን ያማል የላሜሲያ አካዳሚ ውጤት ነው። በአምስት ዓመቱ ላማሲያ አካዳሚን የተቀላቀለ ሲሆን ባሳየው የእግር ኳስ ጥበብ ገና በ15 ዓመቱ ነበር ለታላቁ ባርሴሎና ዋናው ቡድን መጫወት የጀመረው። ሙሉ ስሙ ላሚን ያማል ናስራዊ ኢባና ይባላል። እንደ ኤሮፓን አቆጣጠር ሰኔ 13 ቀን 2007 ዓ ም ከሞሮኮዊ አባቱና ከኢኳቶሪያል ጊኒያዊቷ እናቱ በስፔን ባርሴሎና የድሃዎች ሰፈር ተብላ በምትታወቀው ሮካፎንዳ 304 በሚባል ሰፈር ውስጥ ተወለደ። እናትና አባቱ ገና የሦስት ዓመት ህፃን እያለ በፍቺ ተለያይተዋል። ያማል ከአራት ዓመቱ ጀምሮ እግር ኳስን በመጫወት እንዳሳለፈ የህይወት ታሪኩ ያስረዳል። እርሱም በህፃንነቱ በሰፈር ውስጥ እግር ኳስ ሲጫወት ይውል እንደነበር ይናገራል። በእግር ኳስ ፍቅር የወደቀው ወላጅ አባቱና የቅርብ ዘመዶቹ በዛች የድሆች ሰፈር በኮንክሪት ግንብ ውስጥ ኳስ ሲጫወቱ ከተመለከተ በኋላ ነው። ከቤት ይልቅ አብዛኛውን ጊዜን የማሳልፈው ኳስ በመጫወት ነው። ከቤት ውጭ ነኝ ማለት ሁሌም ኳስ እየተጫወትኩ ነው ማለት ነው። የኳስ ፍቅሬ ሁሌም አብሮ የሚኖር ነገር ነው በማለት ላሚን ያማል ይናገራል። ቤተሰቦቹ በተለይም አባቱ በእግር ኳስ ፍቅር የተለከፈ ሲሆን ልጁ በኳስ ትልቅ ቦታ እንዲደርስለት ከፍተኛ ምኞት ነበረው። ለዚህ ማሳያ የሚሆነው ደግሞ ያማል በተወለደ በወራት ጊዜ ውስጥ ዩኒሴፍ የባርሴሎና ኮከብ ተጫዋቾች እጣ ከወጣላቸው አድናቂዎቻቸው ጨቅላ ህፃናትን እንዲያጥቡ የሚያስችል እድል አመቻችቶ ነበር። የያማል ቤተሰቦች በጣ ሊዮኔል ሜሲ ልጃቸውን አቅፎ እንዲያጥብ የሚያስችል እድል አጋጠማቸው። በወቅቱ ሜሲ የ20 ጣት ሲሆን ወደ ኮከብነት ለመንደርደር ጫፍ ላይ የደረሰበት ጊዜ ነበር። የያማል ቤተሰቦችም ልጃቸው ባገኘው እድል ከመፈንጠዛቸው በላይ ፎቶውን በቤታቸው ግድግዳ ላይ ሰቅለውት ቆይተዋል። ታዲያ ከ15 ዓመታት በኋላ ላሚን ያማል ለባርሴሎና ዋናው ቡድን የመሰለፍ እድል ሲያገኝ የሁለቱ ኮከቦች ፎቶ መነጋገሪያ ለመሆን በቅቶ ነበር። ሜሲ ጨቅላውን ያማልን የእግር ኳስ መንፈስ አውርሶታል እየተባለ የመገናኛ ብዙሃንን ቀልብ ለመሳብ በቅቷል። ላሚን ያማል በ15 ዓመቱ ለባርሴሎና ዋናው ቡድን መጫወት የጀመረ ቢሆንም በእግር ኳስ አፍቃሪያን እይታ ውስጥ ለመግባት የበቃው በጀርመን አስተናጋጅነት በተካሄደው 17ተኛው የአውሮፓ ዋንጫ ላይ ባሳየው ብቃት ነው። ታዳጊው ያማል በዚህ ውድድር ላይ ሀገሩን ለአውሮፓ ዋንጫ ድል እንድትበቃ የአንበሳውን ድርሻ ተወጥቷል። ከዚህ ባለፈ በተጠናቀቀው የውድድር ዓመት ባርሴሎና ለሀገር ውስጥ የሦስትዮሽ ዋንጫ ድል እንዲበቃና በአውሮፓ ሻምፒየንስ ሊግ እስከ ግማሽ ፍጻሜ ድረስ አስፈሪ ግስጋሴ እንዲያደርግ የነበረው አስተዋጽኦ ከፍተኛ ነበር። ታዳጊው በርካታ ክብረ ወሰኖችንም በስሙ ለማስመዝገብ የበቃ ሲሆን ከነዚህም ውስጥ ለክለቡ ባርሴሎና በትንሽ ዕድሜው ጎል ያስቆጠረ፣ በትንሽ ዕድሜው በታላቁ የአውሮፓ ቻምፒየንስ ሊግ ተሰልፎ የተጫወተ፣ በአውሮፓ ቻምፒየንስ ሊግ ታሪክ በግማሽ ፍጻሜ ጨዋታ ግብ ያስቆጠረ በዕድሜ ትንሹ ተጫዋች እንዲሁም በ2024ቱ የጀርመን የአውሮፓ ዋንጫ በግማሽ ፍጻሜ ጨዋታ ሀገሩ ስፔን በፈረንሳይ 1 ለ0 እየተመራች በ16 ዓመት ከ362 ቀን ዕድሜው ያስቆጠራት አስደናቂ ያቻነት ጎል በአውሮፓ ዋንጫ በዕድሜ ትንሹ ጎል አስቆጣሪ ሆኖ እንዲመዘገብ አስችሎታል። እነዚህን ክብረ ወሰኖችና የታዳጊውን የእግር ኳስ ክህሎት የተመለከቱ ሁሉ እርሱን የሚመስል የእግር ኳስ ጥበበኛ ይች ምድር አላፈራችም እስከ ማለት ደርሰዋል። ለዚህ ሐሳባቸው ማጠናከሪያ የሚያነሱት ደግሞ ለሁለት አስርት ዓመታት በብቃታቸው የዘለቁትና 13 ጊዜ ባላንዶርን እየተፈራረቁ የወሰዱት ሊዮኔል ሜሲና ክርስቲያኖ ሮናልዶ በላሚኒያ ማል ዕድሜ የእርሱን ያህል ተጽዕኖ መፍጠር አለመቻላቸውን በማስታወስ ነው ላሚኒያ ማል በ17 ዓመቱ 100 ጨዋታዎች ላይ ተሰልፎ የተጫወተ ሲሆን 22 ግቦችንና 27 ለግብ የሚሆኑ ኳሶችን አመቻችቶ ለማቀበል ችሏል የስምንት ጊዜ ባላንዶር አሸናፊው ሊዮኔል ሜሲ በ17 ዓመት ዕድሜው ዘጠኝ ጊዜ ብቻ ተሰልፎ የተጫወተ ሲሆን አንድ ግብ ብቻ በስሙ ሲያስመዘግብ ለቡድን አጋሮቹ አመቻችቶ ያቀበለው ለግብ የሚሆን ኳስ የለም። እንዲሁም የአምስት ጊዜ ባላንዶር አሸናፊ ክርስቲያኖ ሮናልዶ በዚህ ዕድሜው በ19 ጨዋታዎች ተሰልፎ በመጫወት አምስት ግብ ሲያስቆጥር፣ አራት ለግብ የሚሆኑ ኳሶችን ብቻ አመቻችቶ ማቀበሉን የሕይወት ታሪካቸው ያስረዳል። እነዚህን ቁጥራዊ መረጃዎች መሰረት በማድረግ ላሚን ያማል የመጪው ጊዜ ኮከብ ለመሆኑ የሚያጠራጥር አይደለም ይላሉ የእግር ኳስ አፍቃሪያንና የእግር ኳስ ተንታኞች። እርሱ ግን ከዚህ በተቃራኒው እኔ ከሜሲም ሆነ ከሌላ ማንም ተጫዋች ጋር ራሴን ማወዳደር አልፈልግም፣ የተሻለ ቦታ ላይ ለመድረስ ጠንክሬ መስራት ብቻ ነው የምፈልገው ብሏል። ተጫዋቹ ይህን ቢልም ታላላቅ የእግር ኳስ ተጫዋቾችና አሰልጣኞች ለእርሶ ያላቸውን አድናቆት ዘወትር ከመግለጽ ወደኋላ አላሉም። በቻምፒየንስ ሊግ ግማሽ ፍጻሜ 13 ግቦች በተቆጠሩበት የደርሶ መልስ ጨዋታ ለፍጻሜ የደረሱት የኢንተር ሚላኗ አሰልጣኝ ሲሞን ኢንዛጊ ባለፉት 8 ወይም 9 ዓመታት እንደ ለላሚን ያማል አይነት ድንቅ ተጫዋች አይቻላውቅም። የእርሱን እንቅስቃሴ ለመቅታት ሁለትና ሶስት ተጫዋቾችን ለመመደብ ተገደናል። እንደ ያማል ያሉ ባለ ድንቅ ተሰጦ ተጫዋቾች በየ 50 ዓመቱ አንድ የሚከሰቱ ናቸው የሚል አስተያየት ሰጥተዋል። በአውሮፓ ዋንጫ ባሳየው ብቃት የተደመመው የቀድሞው የእንግሊዝ ብሔራዊ ቡድን ተጫዋች ጋሪ ሊንከር በበኩሉ ምትሃተኛ ተወልዷል፣ የሚያሳየው እንቅስቃሴ ለማመን ያዳግታል በማለት ተናግሯል። ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ በበኩሉ ስፔናዊው ታዳጊ በዚህ ትውልድ ውስጥ ካሉ ምርጥ የእግር ኳስ ተጫዋቾች መካከል አንዱ ነው፣ ላሚን ያማል ትልቅ አቅም ያለው ተጫዋች ነው፣ እኔና ሊዮኔል ሜሲ ያሳካናቸውን ስኬቶች ሊያሳካ እንደሚችል እምነት አለኝ በሚል አሞካሽቶታል። የቀድሞ የፈረንሳይ ብሔራዊ ቡድንና የሪያል ማድሪድ ኮከብ ዚነዲን ዚዳን ደግሞ ባርሴሎና ከኢንተር ሚላን ጋር ያደረጉትን ጨዋታ ከተመለከተ በኋላ ስለ ላሚን ያማል በሰጠው አስተያየት በዮቴ እንደ እርሱ አይነት ምርጥ እንቅስቃሴ የሚያደርግ ተጫዋች አላየሁም። ልዩ ብቃትና ተሰጥኦ ለተመልካቾች አሳይቶናል። በዚህም ሁላችንም እንደተዝናናን አምናለሁ የሚል ሐሳብ ሰጥቷል። በእግር ኳስ ሜዳ የነገሱ ከዋክብት መሆኑ ተመልካቾች አድናቆት ናዳቸውን እያጎረፉለት የሚገኘው ታዳጊው ያማል ግን እኔ አሁንም ለንጽጽር ቦታ የለኝም የሚል ምላሽ ነው የሚሰጠው። እርሱ የሮናልዲኒዮ ጎቾ፣ ሊዮኔል ሜሲና ኔይማር አድናቂ መሆኑንም ይናገራል። በባርሴሎናና በስፔን ብሔራዊ ቡድን ቁልፍ ተጫዋች ለመሆን የበቃው ታዳጊው ገና በለጋ ዕድሜው ዋንጫዎችን መሰብሰቡንም ቀጥሎበታል። አሳዳጊ ክለቡ ባርሴሎና የኮከቡን ሁለንተናዊ ብቃት ከግምት ውስጥ በማስገባት እስከ 2031 ድረስ የሚያቆየውን አዲስ የኮንትራት ውል አስፈርሞታል። የካታሎኑ ክለብ እንዳስታወቀው ላሚን ያማልን እስከ ሰኔ 30 ቀን 2031 ድረስ ለስድስት ዓመታት የሚያቆየውን አዲስ ኮንትራት አስፈርሞታል። በስምምነቱ መሠረት ገና 18 ዓመት ያልሞላው ላሚን ያማል 8 ሚሊየን ዩሮ ዓመታዊ ደሞዝ ይከፈለዋል። ይህ የደሞዝ መጠን ቦነስና ጉርሻውን ያላካተተ ሲሆን በክለቡ በቋሚነት ከሚያገኘው ደሞዝ በተጨማሪ በሚያደርጋቸው ጨዋታዎች ላይ በሚያስቆጥራቸው ጎሎች እንዲሁም በሚያሸንፈው ባላንዶር ልክ ቦነስ ይከፈለዋል። ይህም በክለቡ ከፍተኛው ተከፋይ ሊያደርገው እንደሚችል የሚወጡ መረጃዎች ያመለክታሉ። ከአፍሪካውያን ቤተሰቦች በስፔን በዝቅተኛ ነዋሪዎች ሰፈር የተወለደው ያማል ለሰፈሩ ልጆች የተስፋ ምልክት በመሆን እያገለገለ ነው። ከዚህ የዕለት ጉርስን ለማሟላት አስቸጋሪ ከሆነበት መንደር ወጥቶ በባርሴሎና ኮከብ ለመሆን የበቃው ታዳጊው ያደገበትን መንደር ጎል ባስቆጠረበት ጊዜ ሁሉ ያስታውሳል። የትውልድ መንደሩ ሮካፎንዳ 304 በመባል የሚጠራ ሲሆን እሱም ግቦችን ካስቆጠረ በኋላ በጣቶቹ 304 ቁጥርን በመስራት ደስታውን ይገልጻል። ተጫዋቹ የቀኝ እጁን ሶስት ጣቶች በመዘርጋት ሶስት አውራ ጣቱንና ጠቋሚ ጣቱን በማገጣጠም ዜሮን እንዲሁም የእግ ግራ እጁን አራት ጣቶች በመጠቀም አራት ቁጥርን ያመለክታል። ይህ ታዳጊ 18 ዓመቱን በመጪው ነሐሴ ወር የሚይዝ ሲሆን 18 ዓመት ሳይሞላው ለብዙ ታዳጊዎችና ወጣቶች ተስፋ መሆን የቻለ ኮከብ ሆኗል። የውድድር ዓመቱን የባላንዶር ሽልማት ለማግኘት ከፈረንሳዊው ኡስማን ደንቤሌ ጋር በመፎካከር ላይ ይገኛል። መጪው የእግር ኳስ ሕይወቱ እንዲሰምርለት በመመኘት የዛሬውን ዝግጅታችንን በዚሁ አበቃን። ቸር ሰንብቱ።